አባባ ካሌብ እና ትሁትን እራት ከጋበዟቸው በኋላ አሪፍ ጊዜ አሳለፍን። በጣም ሰዎች እነሱን ለማብሸቅ ብለን እኛ ግን በጣም ምርጥ ጊዜ ነው ያሳለፍን። ትሁትን በጣም አምሮባት ነበረ፣ ሲል ካሌብ። አባባ ብድግ አድርገው አዎ፣ በጣም አምሮባት ነበር፣ ልዳርልህ እንዲህ ሲል ትሁት በሩ ጋ ቆማ እያዳመጠች ነበረ። በሌላ በኩል ኤደን አንድም የቀራት ነገር የለም፣ ሁሉን ነገር አውቃለች ማለት ነው። ባለፈው ካሌብ ምን ብሏት ነበር? እኔ የደረስኩበትን እውነት ሁሉንም እውነት እነግርሻለሁ ብሏት ነበረ። አንድም ሳያስቀር ሁሉንም እውነት ነገራት ማለት ነው። ኤደን አላመነችም። የምታምን አባባ ሲነግራት ወይ ደግሞ ትሁት ሲነግሯት ስለሆነ የምታምነው ቀጥታ ምን አደረገች? ወደ አባባ ሂዳ እውነቱን ቃል በቃል መጠየቅ ነው የፈለገችው። አባባን ጠየቀች። አባባ ሁሉንም ነገር በአንዴ አልነግርሽም ምክንያቱም ከአእምሮሽ በላይ ነው የሚሆንብሽ ብለዋት ነበር አባባ። ከዛ ምንድን ያደረገች? ትሁትን ለብቻ ማግኘት ፈለገች። ከቤት ውጭ ማለት ነው። ትሁትን ትጠይቃታለሽ ግን የምር ዳኒና ቲና እህት ወንድም አይደሉም አይደል? ስትላት አው አይደሉም። ሁሉም ነገር እንደሰማሽው ነው። ሁሉም ነገር ምንም ውሸት የለውም። ግን እኔ አንድ እሱ ጠላቴ ነው ዳኒ ጠላቴ ቢሆንም አንድ ማልክደው ሀቅ ግን ይህን ሁሉ የሚያደርገው ይህን ሁሉ ለገንዘብ ይህን ሁሉ ነገር የሚያደርገው አንች ጋር የተሻለ ህይወት ለመመስረት ነው፣ አንቺን በጣም ነው የሚወድሽ ብላታለች። እንዲህ ታዲያ እኔን የሚወደኝ የሰው ሚስት የሰው ትዳር እያፋታ የሰው ቤት እየበተነ ብላለች። ኤደን ኤደን አምረራለች ማለት ነው። በሌላ በኩል እንግዲህ ዳኒና ቲና እየተቃጠሉ ነው። ቅጥል ርርድብን ብለዋል ማለት ነው። ዳኒ ተስፋ ቆርጧል። ዳኒና ኤደን ይለያያሉ አይለያዩም? ወደ እናንተ ይዤላችሁ መጥቻለሁ። ሙሉውን ቪዲዮ አዳምጡት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስልነት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ሊደና ናችሁ ወይ? አለን። እግዚአብሔር ይመስገን። አባባ እንግዲህ በቀላቸውን እንደቀጠሉ ነው። ነው መላችሁ? እንደቀጠሉ ነው። እውነት አንዳንዴ ተገፍታችሁ ተገፍታችሁ መጨረሻ ላይ እንደዚህ አይነት ውሳኔ እንድትወስኑ ያስገድዷቸዋል ማለት ነው። ካሌብ ዳኒ ማለት ነው። እንግዲህ የሌባ አይነ ደረቅ መልሶ ልባ ድርቅ ይባላለ። ካሌብ ከተቀመጠበት እንግዲህ ዝም ብሎ ይነካዋል ዳኒ ማለት ነው። ምክንያቱም ጥገኛ እንደሆነ የአባቱ ጥገኛ እንደሆነ የራሱ ነገር እንደሌለው በቃ፣ እሱ ከልጅና ልጅ ምንድን ነው የሚባለው፣ ያለሆነ ሰራተኛ ከልጅ እኩል አድርጉኝ ይላል የሚባል ተረት አለ ማለት ነው። እና ዳኒ የፈለገው ልክ ከካሌብ ጋር እኩል ነን ብሎ ነው የሚያስበው። እኩል ነን አንተም ሰው ቤት ጥገኛ ነ እኔም ሰው ቤት ጥገኛ ነኝ ብሎ ምን አደረገ? ወንበሩ ላይ ጠረጴዛው ላይ እግሩን ሰቅሎ ተቀመጠ። ካሌብ በጣም ነው የሚበሽቀው፣ በጣም በሽቋል ማለት ነው። ካሌብ በጣም ስለበሸቀ አባቱም ጋር እናስወጣቸው ብሎ አባቱ ኖ አይቻልም፣ በቀላሉ እዚህ ቤትማ መውጣት አይችሉም ስላለ ምን አደረገ ካሌብ፣ ያልሆነ ነገር ሂዶ ተሳሳተ። ምን አደረገ አትሉም? ሂዶ ሁሉንም ነገር ለኤደን ነገራት። እና አባባ ሰዓቱ አይደለም፣ እኛ ጋር እንድትሰማ አንፈልግም ብሎ ነበር አባባ። አባባ የፈለጉት በራሷ ጊዜ ኤደን መንገዶችን እያስተካከሉላት መንገዶችን ጫፍ ጫፉን እየተነገራት ኤደን እንድትነቃ ነበር። ኤደን ግን ምንም ልትነቃ አልቻለችም። መንቃት ብችል መቼ መንቃት ትችል ነበረ? ልክ ኤደን መታ፣ ኤደን በቃ ለሄድ ነው ስትል በቃ ካሌ ሸኛት ሲል አባባ ገዛ ዳኒ ደግሞ ምድጋር እኔ ሸኛት አለው ምናምን ሲል ደግሞ አንተ ምን ብላ ትሁት ማናት ቲና ትጫወበታለች ማለት ነው። በዚያ ሰዓት ማወቅ ትችል ነበረ። ምክንያቱም እያመነጭቀቻት ነው። ቤት ስትመጣ ደግሞ ምንድነው ምንድነው ያመናቀርሽ? እንዴት ነው ይሄን አለባበስ ለብሰሽ የምትመጪው? ምናምን ብዙ ብዙ አይነት ነገሮችን እየተናገርሻት ነበር መቼም አንዲት የወንድም ሚስት የሆነች ነሴት እንደዚ አይነት ቃላቶችን ሰው ሊጠቀም አይችልም። ግን ኤጀን መንቃት አልቻለችም። እና ካሌብ ደግሞ የማን ትዳር ተፈቶ የማን ይቀራል ብሎ በጣም ተናዷል። ደግሞ እኔ እንዲ እንደዚህ ብዬ ብኖረው እኔ ስራ አለኝ ብሏል። ካሌብ ካሌብ ራሱ በጣም እየበሸቀ ነው። እኔ ስራለኝ ቢሆንም ደግሞ ቤቱ የአባቴ ቤት ነው። እኔ አባቴ በደህና ጊዜ ሰርቶ ያስቀመጠል ገንዘብ አለ፣ አንተ ገንዘብ የለ አባት ሰርቶ ያስቀመጠል አባት የለ ሲለው፣ ዳኒ ብሽቅ ብሎ በቃ አንተ ምንም ተመሳሳይ ነን፣ ምክንያቱም አንተም ጥገኛ እኔም ጥገኛ፣ ደግሞ የቤቱ ባለቤት እዚህ እያስወጣኝ ውጣ ይበለኝ እንጂ አንተ ምንም አይመለከትም ብሏል ማለት ነው። ዳኒ በኩራት ማለት ነው። ካሌ ምን ብሏል ካሌ ያደረገውን ነገር ሁሉ እንደምናቅ ቢያቅ እራሱ ምንም አይመስለውም ብሏል። ከአሁን ዳኒ ከሚያደርጋቸው ድርጊቶች ከሚያደርጋቸው ነገሮች እውነት እነ አባባ ካሌ ይሄን ሀቁን እውነቱን የሚያውቁ ቢመስሉ ምንም ነው አይመስላቸው። በነገራችን ላይ ቲና ምን ብላለች? የበሰበሰ ዝናብ አይፈራም ብላለች። ሶ አባባ ምንድነው ውሳኔያቸው? ትውትንና ካሌብን እራት መጋበዝ የመጣላቸው ሀሳብ ማለት ነው። ምክንያቱም እነዚህ ሰዎች በራሳቸው መውጣት ስላልቻሉ ተቃጥለው ግን እርር ድብን ብለው እንዲወጡ ስለፈለጉ አባባ ወስነዋል ማለት ነው። ትውትን ለብቻዋ ሄደው ኩሽና እንግዲህ አውርተዋታል። እራት ልጋብዛችሁ ፈልጋለሁ፣ የኔ ልጅ ግን ደግሞ እዛ ሰው ጋር ስነግርሽ እንዳትደናገጭ ብዬ ነው ስላት፣ እሺ ግን እኛን ልትጋብዘን ፈልገን ነው ወይስ እነሱን ለማስቀናት ነው? ስትላቸው እንግዲህ አባባል እሷም ትልቁ እንትኔ እነሱን ለማስቀናት ነው ብሏል። ካሌምም እንግዲህ የኔ ልጅ መታል እንዴ ሲለው የኔ ልጅ አልከኝ የኔ ልጅ አለ። ምክንያቱም አባባ ጋር ራሱ ከአባቱ ጋር ጥል ውስጥ ገብቶ ነበረ። ለምንድንነው ጥል ውስጥ የገባው? በቤት ሆኖ እንዴት እቃጠላለሁ? በዛ ላይ ደግሞ አንተ የአባት ጥገኛ ነ እያለ እየሰደበው ስለሆነ አላከበረኝ፣ በቤቴ ተንቃለሁ። ምንም አይነት እኮ እያከበረኝ አይደለም፣ ሁሉ ነገር የአባት ነው እያለኝ ነው ይለዋል ማለት ነው። ታዲያ የኔ ልጅ እኔ እናንተ እኮ እውነቱን እናውቃለን። ታዲያ እሱስ አባት የመሆንን አያቅም እንዴ ብሎ ይመልሳል ማለት ነው። እና እራት ሊበሉ ተስማምተዋል ማለት ነው። እንግዲህ ካሌብ በዚ የሚናደዱ ይመስላል እንዴ ስለው እንዴ ትሁትን ከቲና ይልቅ ትውት መመረጧን ስታውቅ በጣም ርር ድብ ትላለች ብለዋል ማለት ነው። ከዚም ትውት እየሰራች እያለ እንግዲህ በቃ ተነሽና ቀይሪ እራት ልጋብዛችሁ ብለዋል ማለት ነው። ከነ ዳኒና ከቲና መሀል ማለት ነው ተቀምጠው ባሉበት ከዛ ዳኒ ፈጠን ብሎ እንግዲህ እንዴ አባባ፣ እኛስ አንጋበዝም እንዴ ብሏል። አይ ይሄ የቤተሰብ ጉዳይ ነው ዛሬ ሁሉም በተራ ይደርሳል ግን ዛሬ እነሱ ነው ለጋብሳቸው የፈለግኩ ይላል ማለት ነው ታዲያ እኛ ቤቱን ስንጠብቅ ልንቆይ ማለት ነው ይላል ዳኒ ቤቱ ምን ይወስደዋል ተነስቷ አይሄድ ይላል አባባ ማለት ነው ተወት ቀይራ ልብሷን ቀይራ ፏፈሽ ብላ መጣለች ማለት ነው ወይኔ እንዴት እንደምታምር በጣም በቀምሮባት ነው የመጣችው አባባ በጣም ተደሰቱ ካሌብ ሞዋው እንዴት ነው ያፈረብሽ ትሁት ይላታል ማለት ነው። አባባም እንደዚህማ ዘንጠሽ ፎቶ ሳታነሺ አትሄጂም ብለው እንግዲህ ፎቶ አንስተዋቸዋል ማለት ነው። ከካሌብ ጋር ጠጋ በሉ ላንሳችሁ ብሎ ተጠጋግተው እንግዲህ ፎቶ አንስቷቸው ወደ ግብዣቸው ተያይዘው ሂደዋል ማለት ነው። ቤት ውስጥ ማንቀረ ቲናና ዳኒ ቲና በጣም ቀውጠዋለች በጣም ደግሞ ፈልተዋል እነዚህ ብሽቆች እያለች እንግዲህ እርርድብ እንብላለች ሰው እንዴት በገዛ ቤቱ በገዛ ቤቱ እያኖራቸው በዛ ላይ ተንኮላቸው ሴራቸው በዛ ላይ የሚጸድቃቸው እንዴ ጭራሽ የልጁን አባት ጭራሽ እሱን ጥገኛ እንደሆነ ሊነግረው ሊያሳምነው ይፈልጋልና ቲና አብዳለች። ዳኒ በጣም ተጨናንቋል። በጣም ጨንቆታል። ምናለ ዳኒ በቃ ነፋስ መቀበል አለብኝ ልውጥ አለ። እንዲህ አንተን ጥሪ ኢልትን ነው እኔማ ምን መሄጃለኝ ብለዋል ዳኒ። ከዛ ወጥቶ አየር እየተቀበለ እያለ ቲና መታ እህንዲ ዝተቀምጠ ነው ጥለይ የመጣ ብለዋለች። ከዛም ብዙ ከተጨቃጨቁ በኋላ ተመልሰዋል ማለት ነው ካሌም ኤደንን ማግኘት ነበረበት። ይቅርታ ዳኒ፣ ኤደንን ማግኘት ነበረበት እና ኤደን ጋር ተቀጣጥሮ ሲሄድ እንግዲህ ልጋብስሽ ነበረ እንድንዝናና ፈልግ የነበረ ሲላት እንዲህ በባዶ ጊዜ መዝናናት አለ እንዲህ በባዶ ጊዜ መዝናናት ሳይሆን መጉላላት ነው ብለው ተመልሳለች ማለት ነው። እንዲህ ምን ሆነሽ ነው ኤዱ? ምንድን ነው የተፈጠረ ችግር አለ? ለምን አትነግሪኝም ይላል እሷ ምንም ልትለው አልፈለገችም እና በባዶ ሜዳ መጉላላት ነው፣ በባዶ ኪስ፣ በባዶ ሜዳ መጉላላት ነው ብላው ጥላው ትሄዳለች። እንግዲህ እሱም ተናዶ ተቃጥሎ ወደ ቤቱ ይመለሳል ማለት ነው። ሲመለስ እሱ ሰዓት ኮንታክት ሆኖ ተመልሶ ቲና ምን ብትለው ጥሩ ነው ከራት ግብዣው እነዚህ ቢሽቆች ኤደንም አለችበት ብላ ትነግረዋለች እንዲህ አሬድ የኔልሽ አንቺ ምን ሆነሽ ነው? ምናም ብሎ ይጮውባታል። ኤደን ቲና ምን ብላ ነበር ለአባባ፣ ለአባባ ማንን ልታጋባው አስበሃል ትሁትን ወይስ ኤደን ስትላቸው እንግዲህ ለአባባ፣ አባባ ሁለቱም ንጹህ ልብ ያላቸው ናቸው፣ ሁለቱም አስፈላጊ ሰዎች ናቸው። ስለዚህ ከሁለት አንዳቸውን ቢያገባ የመረጠውን ቢያገባ በጣም ደስ ይለኛል፣ በጣም ደስተኛ ነኝ ብለዋል አባባ። እሷም ታዲያ ሁለቱን ልታጋባቸው ሁለቱን ሊያገባቸው ነው እንዴ? ስትል የእኔ ልጅማ በሁለት ቢላ አይበላም። ሁለት ሚስት አንድ ለአንድ ነው እንጂ ሁለት ሚስት አይዝም ብሎ ነካ አድርጓታል ማለት ነው። እሷ ግን የምትሰማ አይነት አይደለችም። ቲና የምትሰማ መስሚዋ እየተዘጋ ስለሆነ የምትሰማ አይደለችም። ከዛ ሂዳ ምናለችው ለዳኒ ከራት ግብዣው እኮ ያቺ ኤደን የምትባለው ራሱ አለችበት ስትል እንግዲህ ዳኒ እብዱናል አቃታው ሽቄኝ ስለማያገባን ነገር አታንሺ ብሏታል ማለት ነው። ምናለ ምናለሽ ያቺ ኤደን የምትባለውን እቆልፍለታለሁ ብላለች። እንዲህ በማይመጣው መጣች ጭራሽ በራሴ መጣሽ ምናምን ብሎ በጣም ሲጨውንበት እንዲህ ምኑ ነሃል አንተ ኮን የተናደድከው አንተ ኮን የመሸከው እኔ እኮ ነኝ መናደድ የነበረብኝ ስትለው፣ አንቺ በሽቀሻል ነደሻል፣ እኔም ደግሞ ያሰብኩትን ሁሉ አክስረሽኛል፣ ሁሉ ነገር ከስሯል ይላታል ማለት ነው። እሷ ምናለች? ከዚህ በኋላ እያንዳንዱን ነገር በአንተ ሀሳብ ልስማማ ቃል እገባለሁ ስትለው፣ አሁንማ ሁሉን ነገር አወካሹ፣ ጭቃ አደረግሹ እኮ ብሏታል ማለት ነው። የምር ግን ከዚህ በኋላ ሄደን በምንም ወይ በምንም ሁኔታ ዳኒን የምታምንበት ምንም አይነት ምክንያት የላትም። ግን ቀጣይ ፓርት ዳኒን እውነቱን እንደምታቅ ትነግረዋለች? አትነግረውም? በቀጣይ ፓርት ይዤላችሁ የምመጣ ይሆናል። በቀጣይ ፓርት የምናየው ይሆናል። ቁጭ ብለው አባባና ካሌብ እያወሩ ባለበት ሰዓት እንግዲህ ምን ብሏል? አሪፍ ጊዜ ያሳለፍን እነሱን እነሱን ለማስቀናት ብለን ግን ደግሞ በጣም ምርጥ ጊዜ ነበር ያሳለፍን። ትሁትም በጣም አምሮባት ነበረ ሲል አባባ አሁ አምሮባት ነበረ ልዳር እንዴ ሲል ትሁት ድንገት ከኩሽና ወደ ሳሎን እየመጣች ነበረና በሩ ስር ተለጥፋ እየሰማች ነበረ። እሷም በጣም ደንግጣለች ማለት ነው ትሁቴ በጣም ደንግጣለች። ቀጣይ ትሁት ጥላ ሄዳለች አትሄድም? ምን ውሳኔዋ ምን ይሆናል የሚለውን ይዣላችሁ መጣለሁ። ምን ትወስናለች የሚለውን ነገር ይዣላችሁ መመጣ ነው የሚሆነው። በቀጣይ ፓርት እንገናኛለን ቤተሰቦች። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ መልካም ቆይታ ቤተሰብ። ባይ ባይ